ይህ ፊልም የሚጀምረው የፊልም ዋና ገጸ ባሕሪ የሆነውን የባለጠጋ ልጅ ሲዳት ማህራንን በማስተዋወቅ ነው። አባቱ የታወቀ የሙምባይ ከበርቴ ነው። ሲዳ ወጣት ግን እጅግ ሰነፍም ነው። የመጨረሻ ዓመት የኮሌጅ ተማሪ ቢሆንም ትምህርቱን ግን ፈጽሞ ያጠናም። ከማጥናት ይልቅ ቪዲዮ ጌምና ቴሌቪዥን በማየት እስከ ውድቅት ይቆያል። በዚህም ቀን የሆነው ይህ ነው። ዘግይቶ በመነሳቱ ለማጥናት እንኳ ጊዜ ሳይኖረው በጥድፊያ እየበረረትም ወደ ትምህርት ቤቱ ሄደ። ፈተና ላይ ቢቀመጥም ፈተናውን ግን ወደቀ። ከጓደኛው ከርሽ ጋር በሚቀጥለው ዓመት ኮርሱን እንደገና መውሰድ ነበረባቸው። ሲድ ጓደኛው ኖሬሽንና የቅርብ ሴት ጓደኛውን ላክሳሚን ናይት ክለብ ጋበዛቸው። መጀመሪያ ወደ አንድ ጥሩ ሬስቶራንት ወሰዳቸው። ከዚያም ወደ ሞል ወስዷቸው በጣም ውድ የሆኑ ብራንድ ልብሶችን ገዛላቸው። እራትም ከጋበዛቸው በኋላ ወደ ናይት ክለብ ሄዱ። እንደ ጉድ ሲቀውጡ ታደሩ። በነጋት አውጧት የሲድ እናት ወይዘሮ ሳሪታ ወደ ሲድ መጥተው አብሯቸው ጊዜ እንዲያሳልፍ ተለማመጡት። ኮሌጅ ከገባ በኋላ ብዙ ባለማገ ልጃቸውን ብዙ ባለማግኘታቸው ብዙ ባለማጫወታቸው ዛሬን አብሯቸው እንዲሆን ፈልገዋል። ሲድ ግን ፈቃደኛ አልሆነም። ጊዜውን ከቤተሰቦቹ ጋር ከማሳለፍ ይልቅ የግል ክፍል ውስጥ ጌም መጫወት ወይም ከጓደኞቹ ጋር መዝናናትን ፈለገ። ይህን የተረዳ ባለጠጋ ሲድ አባት ለሲድ ለሶስት ወር ከእሱ ጋር የሚሰራ ከሆነ ምርጥ የሆነ መኪና እንደሚገዛለት ቃል ገባለት። ሲድ ግን ሶስት ወር ረጅም ጊዜ ስለሆነበት መስራት እንደማይፈልግ ተናገረ። ነገር ግን አባትየው አንድ ወር ብቻ እንዲሰራ እንደገና ጠየቀው። የዛኑ ቀን ምሽት ላይ የኮሌጅ ጓደኛው ዴቢ ያዘጋጀው የሽኝት ግብዣ ላይ ተገኘ። በሁኔታው ብዙም ደስተኛ ስላልነበር በስልኩ ካሜራ ፎቶዎችን ማንሳት ፈለገ። በዚህ አጋጣሚ ነበር ከአይሻ ጋር የተዋወቁት። አይሻ በቅርቡ ከኮልካታ ከተማ የአንድ የታወቀ ጋዜጣ ጸሐፊ በመሆን ተቀጥራ የመጣ ሰራተኛ ነች። ሲድ ጋዜጣውን አዘውትሮ የሚያነበው በመሆኑ ተግባቡ። በመጨረሻም ጋዜጣው በሚያወጣቸው ፎቶዎች ላይ ያለውን ሀሳብ ነግሯት ሲድ በዚህ ከተማ ብቻዋን መኖሩ እንደማያስፈራት ጠየቃት። እሷም ፍርሃት እንዳለባት ግን ከልጅነት ጀምሮ ትልቅ የሆነ የሚዲያ ካምፓኒ ላይ የመስራት ዕድም ስላላት ሁኔታውን እንደምትቋቋመው ነገረችው። ከዚያም ወደ ምትኖርበት ሆቴል አድርሷትና አድራሻ ተለዋውጠው ተለያዩ። ሲድ በሚቀጥለው ቀን ያባቱን የቤት ዕቃ የሚያመርት ትልቅ ድርጅት ለማየት ሄደ። በስብሰባውም ለመሳተፍ መልበስ የመረጠው ቀለል ያለ ይዞ ተራ አለባበስ ነው። የቢሮ ልብስ መልበስ ብዙም ፍላጎት አልነበረውም። ወደ ካምፓኒው ቢሮ ሲገባ ግን የቢሮ ሰራተኞች በግርምት ነበር ያዩት። የካምፓኒው ጸሐፊ የባለቤቱ ልጅ መሆኑን ስታውቅ የሞቀ ሰላምታ ሰጠችው። ከዚያም ወደ አባቱ ቢሮ ወሰደችው። አባቱ ወደ ቢሮው እንደመጣ እንደ ማንኛውም ሰራተኛ አይነት ስርዓት ያለውና የድርጅቱን ሕግ የተከተለ አለባበስ መልበስ እንዳለበት ነገረው። ሲሄድ የመጀመሪያ የስራ ቀን ላይ እንደ ሌሎች ሰራተኞች ሕጉ እንዲከተልና ሁሉንም የድርጅቱን ፋይሎች እንዲመረምር አዘዘው። ሲል ግን ስራው እጅግ ሰለቸው። እጅጅም አለው በዚህ ምክንያት ትቶት ወደ ቤቱ ሄደ። ከአይሻ የሚል ደረሰው። የመጀመሪያ ኢንተርቪው በትልቁ የሙምባይ ጋዜጣ ዝግጅት ክፍል እንደነበራት ነገረችው። እሱም በአባቱ ካምፓኒ ውስጥ የነበረውን አሰልች ሁኔታና ዝምታ ያረበበበት ሁኔታ እንዳልተመቸውና ጠረጴዛ ላይ እየወጣ ሲደንስ አይተው እንኳ ደስታቸውን አለመግለጻቸው እንዳልተመቸው ጻፈለት። አይሻ የነበረችበት ቤት እንዳልተመቻትና ብዙ በረሮዎችና ና አይጦች ስላሉ ቤት መቀየር እንደምትፈልግ ነገረችው። ሲስም ሊረዷት የሚችሉ አከራዮችን ስልክ ሰጣት። ሲድ ጥቂት ቀናት ብቻ በአባቱ ድርጅት እንደሰራ በአባቱ ቃል የተገባለትን ቅንጡ መኪና ይቅርብኝ አለ። የስራውን ጫና መቋቋም ባለመፈለጉ ነበር ይህን ውሳኔ ወሰነው። አይሻ የትንሽ ሆቴል ባለቤት የሆነችው አማላይ ሴት ቤት መኖሪያዋን ተከራይታ ስለነበር አብሯት ሄደ። ቤቱ ግን ቆሻሻና ለብዙ ጊዜ ባዶ ሆኖ የቆየ ቤት ነበር። ሲድ ቤቱ ባይመቸውም፣ አይሻ ግን ክፍሉን ለማጽዳትና ለማሳመር ፈልጋ ስለነበር ቤቱን አልጠላችሁም። ሕንጻዋ ናት ላይ ሆና ከተማውን እያየች ንጹሕ አየር ለመተንፈስ ተመራጭ ቦታ ሆኖ አገኘችው። ሲድም ከጓደኞቹ ጋር ሆኖ ዕቃ በመግዛትና የቤቱን ግድግዳ ቀለም በመቀባት ረዳት። የሲድ እናት የአባቱ ጓደኛ የሆነች ታንያ የተባለች ልጅ አስተዋወቁት። የወላጆች የጋብቻ ዓመታዊ በዓል ላይ አይሻ ደወለችለት፣ እናም ወደ ቤቷ እንዲመጣ ጋበዘችው። ሲድም በዓሉ ድባብ ስላልተመቸው ወደ አይሻ ለመሄድ ወሰነ። የልደት ቀኗን አብሯት እንዲያከብርና ከዚህ በፊት ብቻዋን አክብራ እንደማታውቅ ነገረችው። እሱም ተስማማና የልደት ሻማዋን ካጠፋችና እስትሮበሪ ኬካቸውን ከበሉ በኋላ የህንፃው አናት ላይ ወጥተው ጥሩ ጊዜ አሳለፉ። በሚቀጥለው ቀን አይሻ የመጨረሻ የስራ ቃለመጠይቅ ከቤር ከተባሉ የካምፓኒ ዋና ኃላፊ ጋር ነበራት። በዚህም ቃለመጠይቁን በሚገባ በማለፏ ድርጅቱ ተቀብሎ ቀጠራት። ለሲደውላ የነበረውን ሁኔታና መቀጠሯ ነገረችው የሲድ ደስታ ግን ጥቂት ብቻ ነበር የቆየው ሲድ ጓደኛው ፈተናውን ማለፉንና ሲድ ብቻ መውደቁን አወቀ በሁኔታውን በመበሳጨት ለእናቱ ነገራቸው እናቱን በጣም ሊያባብሉት ሞከሩ አባቱ በጣም በመበሳጨት እናቱን ይቅርታ እንዲጠይቅ አዘዘው ሲድ ግን አባቱ ጋር በነበረው ሁኔታ ተበሳጭቶና አዝኖ ብር ባይኖረውም ከቤት ወጥቶ ለመሄድ ወሰነ ከቤት ወጥቶም ወደ አይሻ ቤት ሄደ። አይሻንም ለጥቂት ቀን እሷ ጋር ተጠግቶ እንዲያድር ጠየቃት። እሷን በደስታ ተቀበለችው። በሚቀጥለው ቀን አይሻ የመጀመሪያ የስራዋ ቀን ስለነበር በጧት ነበር የተነሳችው። ሲድ ግን ስራም ብርም ስላልነበረው አርፍዶ ተነስቶ የሚበላ ፍለጋ ፍሪጁን ከፈተ። ነገር ግን በሚያሳዝን ሁኔታ የሚፈልገውን የተሰራ ምግብ ማግኘትና ራቡን ማስታገስ አልቻለም። ያልበሰሉ አትክልቶችን ብቻ ነበር ያገኘው። ነገር ግን ማብሰል አይችልም። አይሻ ከስራ ስትመለስ ቤቷ ተዝረክርኮ ነበር ያገኘችው። ነገር ግን ምንም እንዳልተፈጠረ በመቁጠር ቤቱን እንደነበር አስተካከለችው። ሲድ ብር እንደሌለው ስለገባት ራት ሰራችለት። አይሻ ለቅርብ አለቀዋ ከቢር የጻፈችውን ጽሑፍ ለማሳየት ብትፈልግም ከቢር ግን ጊዜ አልነበረውም። እሷም ጠርጴዛው ላይ ያስቀመጠችለት። ከቀናት በኋላ ላክስሚ ሲድን አይሻ ቤት በመሄድ አገኘችው። ካሜራውን ይዛለት መታ ነበረ። እሱም እጅግ ተደሰተ። ሆቢው ስለሆነ አካባቢውን እየተዟዟረ ፎቶ ያነሳ ነበረ። ሲድ ለሶኒያ እንቁላል እንዴት እንደሚጠበስ አሳያት። ከስራ ይሻ ስትመጣ ለሁለቱም እንቁላል እንደሚጠብስላቸውም ነገራት። በሌላ በኩል አይሻ ከቢር የሥራ ጫና አብዝቶባታል። ፋይሎችን መርጣ የማይጠቅሙትን እንድታስወግድ ነገራት። በዚህ የስራ ጫና ምክንያት አእምሯ ተጨነቀ። ወደ ቤት ስትሄድ ሲድ ቤቱን ባለማዘጋጀቱ ተቀመጨበት ቦርሳውንም ወለሉ ላይ ጣለችበትና ቤቱን ለቃ ወጣች። ስህተቱን ሲረዳ የአይሻን አልጋ ነጠፈላት። በነጋቱ አይሻ ተመልሳ ከጓደኛዋ ቤት ስትመጣ ባየችው ነገር ተደነቀች። ለሲድም ወደ ቤቱን እንዲመለስና አባቱ ካምፓኒ ስራውን እንዲቀጥል መከረችው። እሱ ግን አልተቀበላትም። የሚፈልገው የውስጥ ፍላጎት የሆነውን የፎቶ ማንሳት ስራ እንደሆነ ነገራት። አይሻም እሱን ሊረዳው የሚችል የፎቶግራፍ ዳይሬክተር ከሆነው ከአሜት ጋር አስተዋወቀችው። አሜትም ሲድ ያነሳቸውን ፎቶች ሲያይ ተደነቀ። ችሎታ እንዳለውም ስለገባው የሚሰራበት መስሪያ ቤት አስቀጠረው። ሲድ ስራ ጀመረ። ከጥቂት ቀናት በኋላ የካምፓኒው ዲዛይነር ታንያ ጋር ተገናኙ። የሲድ እናት ወደ አይሻ ቤት በመሄድ አይሻን አመሰግኗት ልጃቸውን ማረፊያ ስለሰጠችላቸውና ስላስጠጋችላቸው ባረኳት። እናም ገንዘብ ሊሰጧት ሞክረው አይሻ ግን መቀበልን እምቢ አለች። የሲድ እናትም ለሁለቱም ያመጣችውን ስጦታ ሰጥታ መምጣቷን ግን ለሲድ እንዳትነግረው አደራ ብላ ተመለሰች። በዚህ ሁሉ ሲድ የተሻለ ሰው ለመሆን ጥረት ማድረግ ጀመረ። ሁልጊዜ ጊዜ አይሻን ለመርዳት ሙከራ ያደርጋል። ስራው ላይ በጣም ጎበዝና ታታሪ ሆነ። የሚወደውን ስራ በማግኘቱ ተደሰተ። አንድ ቀን ከቢሮ ሲወጣ አሲድ ለአይሻ ዛሬ ከታንያ ጋር ክለብ ሊወጡ እንደተቀጣጠሩ ነገራት። አይሻም ደስቷን ገለጸችለት። ነገር ግን ከንግግሯ ታንያ ጋር ባላቸው ሁኔታ እንደምትቀና ተረዳ። በነጋታው የአይሻ ጎረቤት ከሆኑ ሰዎች ፎቶግራፍ እንዲያነሳቸው ግብዣ ያቀረበለት የቤቱን ቦቃ ቅላ ልጅ ከእናቱ ጋር ፎቶ ሲያነሳና ልጁ በሚያሳየው ኩርፊያና ንጭንጭ ቅብጠት ሲድ የልጅነት ጊዜው ትዝ አለው። የእናቱን ጥልቅ የልብ ፍቅርም ተረዳ። ወደ እናቱም እየበረረ ሄደ። ባለፉት ጊዜያቶች የእናቱን ስሜት በመጉዳቱ በጣም በመጸጸቱ ይቅርታ ጠየቀ። በነጋታው ሲድ ከአሚት ጋር ተገናኘ። በሚቀጥለው የመጽሔት እትም የሱ ፎቶ እንዲታይና የራሱን ብቃት እንዲገመግም ሀሳብ አቀረበለት። አይሻ ያዘጋጀችው ጽሑፍ ባለቋ ከቢር ተቀባይነትን አገኘ። በሚቀጥለው እትምም እንደሚወጣ ተነገራት ምክንያቱም ጽሑፏ ውሃ የሚቆጥርና ጠንካራ ነበር። አይሻ የሲድን መሻሻልና ለውጥ ማየት ቻለች። በሲድ ችሎታና ጠንካራ ሰራተኝነት ተገረመች። ምሽት ላይ አይሻና ሲድ የህንድ ባህላዊ ሙዚቃ ድግስ ወዳለበት ቦታ ታደሙ። ደስ የሚል ጊዜን አሳልፈው ተመለሱ። ሲድ ሞቅ ብሎ ስለነበር አይሻን አብሬሽ ልደር ብሎ ጠየቃት አይሻን በሲድ ፍቅር መውደቅ ጀምራ ስለነበር ጥያቄውን ተቀበለችው ሲድ የፎቶግራፈሩ ረዳት ሆኖ እድገት ማግኘቱን የሚገልጽ ደብዳቤ ደረሰው እሱም ወደ አባቱ ካምፓኒ ሄደ አባቱን ከቤት ጠፍቶ በመሄዱና የአባቱን የስራ ግብዣ ባለመቀበሉ ይቅርታ ጠየቀ ይህንን ሲሰማ አባቱ በጣም ደስ አለው በልጁ ሁኔታም ኮራ ልጁንም አቀፈው ሲድም ወደ ወላጆቹ ቤት ለመመለስ ወሰነ አይሻን ዳግመኛ ላለመረበሽና ምቾት ላለመንሳት ወሰነ። እቃውን ቀርቅቦ አዘጋጀ። ለአይሻን ቤተሰቦቹ ጋር ያለው ሁኔታ እንደ ሐር በመለስለሱና በመታረቁ ወደ ቤተሰቦቹ እንደሚመለስ ነገራት። አይሻ ወደ ቤተሰቦቹ ሊመለስ መሆኑን ስትሰማ አዘነች፣ በጣም አዘነች። ሲዱ ወደ ቤተሰቦቹ ቤት ከተመለሰ በኋላ በጣም ደስ አለው። እዚያ የተንጣለለ ምቹ አልጋ ላይ ተኝቶ ማደር ምቾቱን መለሰለት። አይሻ ግን ብቸኛ ሆና ስሜቷ ተጎዳ። የሲዲ ቅርብ አገልጋይ የሆነው የሲዲ ቅርብ አገልጋይ የሆነው የቤታቸው ተቀጣሪ የሙምባይ መጽሔት አምጥቶ ሰጠው። ሲድም ተቀብሎ እያገላበጠ ሲያይ የአይሻን ጽሁፍ ታትሟየው። በጽሁፉም ስለ ሙምባይ ቆይታዋና ገጠመኞቿ ጽፋ ነበር እሱም መውደዷንም ጽፋ ነበር። አዘውትረው ወደሚሄዱበት መዋኛ ቦታ ሄደ። ይህ ቦታ የሁለቱም የፍቅር አክርማቸውን የሚሰነጥቁበት ቦታ ሆነ። የፊልሙ ማጠቃለያ በባህሩ ዳርቻ ተገናኝተው ፍቅሩን ሲገልጽላትና ሲተቃቀፉ ያሳያል። እነሆ ፍቅራቸው እስከ ዘላለም ሊቀጥል ቃል ተገባቡ።